ድና የተከበራቸው ቤተሰቦቼ እንዴት አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ እስከዛሬ ድረስ ቪዲዮ ላይ አልወጣንም አይደለ? ከገባም በኋላ ማለት ዩቱብ ላይ ማለቴ ነው ቲክቶክ ላይ ግን የሆነ ቪዲዮ ለቀን ነበረ። በሰላም ገብተናል። እንግዲህ ብዙ ሰዎች እንዴት ናችሁ፣ በሰላም ገባችሁ ወይ ምናምን እያላችሁ እየጠየቃችሁ የነበራችሁ ሰዎች አላችሁ። እግዚአብሔር ይመስገን። እንግዲህ እዛ ጥሩ እና ቆንጆ ቆይታ አሳልፈን በሰላም ወደ ሀገራችን መተናል ማለት ነው። በጣም በጣም ደስ የሚል ታይም ነበር ያሳለፍነው እዛ። በጣም በብዙ መንገድ አንዳንድ ትንሽ መላመድ የከበዱ ነገሮች እንዳሉ ሁሉ በጣም ብዙ ደሳስ የሚሉ ጊዜቶችን አሳልፈናል ማለት ነው። እና በዛ በጣም ደስተኞች ነን። ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር። እንግዲህ ሰርጋችንም ደስ በሚል ሁኔታ፣ በቆንጆ ሁኔታ አልፏል ማለት ነው። ፈጣሪ የተመሰገነ ይሁን። እንዳለውም እኛ ካሰብነው በላይ ነው የሆነው። ማለት መልስ ምናምን ለማዘጋጀት አላሰብንም ነበረ እዛ። ነገር ግን ነገሮች ተመቻችተውልን እዛም ማዘጋጀት ችለናል። እዚሁም እንግዲህ ከፈጣሪ ጋር እናዘጋጃለን ብዬ አስባለሁኝ። ዛሬ እንግዲህ አንድ ነገር ይዤ መጥቻለሁ። እሱ ምንድን ነው ማለት አንዳንድ ነገሮች ላይ እኔ ራሴን በደንብ እየተጠራጠርኩበት ያለሁበት ሁኔታ አለ። ማለትም አንዳንድ ይሄ የሆነ የማስመለስ የማቅለሽለሽ የተለያዩ ነገሮች ማለት ምግብ ሲሸታችሁ፣ ማንኛውም ሽታ ሲሸታችሁ ይሄ ቮሚት የማድረግ ስሜቶችን እኔ ላይ እያየሁኝ ነው እንደዚህ አይነት ምልክቶች ደግሞ የእርግዝና ምልክቶች ስለሆኑ ራሴን ትንሽ ስለተጠራጠርኩትኝ ያው ራሴን ቼክ ለማድረግ ወስኛለሁ ማለት ነው። ስለዚህ ይህንን ነገር ቼክ ማድረገው ከእናንተ ጋር ነው። በእርግጥ ይሄ ስሜት የጀመረኝ እዚ አይደለም፣ ዱባይ ከሄድኩኝ በኋላ ነው እነዚህን ስሜቶች በደንብ ማስተዋል የጀመርኩት። እንደነዚህ አይነት ስሜቶች በደንብ እየተሰማኝ የመጣው ዱባይ ከሄድኩኝ በኋላ ነው። እና ይሄንን ነገር አብርሽም ትንሽ ተጠራጥሮ ነበረ። ብዙም እርግጠኛ አይደለም ከኔ ባይበልጥም ማለት ነው ጥርጥሩ። እኔ በጣም እንትን እያልኩ እየተጠራጠርኩ እያለሁ ራሴን፣ እሱ ደግሞ ያን ያህልም ባይሆን ለምን ቼክ አትደረጊ ምናምን ይለኛል፣ እዛው እያለን ማለት ነው። እና እኔ ደግሞ አይ እዚህ ቼክ መደረግ የምፈልገው እዚ፣ ብሎ ምናምን ኢትዮጵያ ሀገራችን ስንገባ ቼክ አረጋለሁ ብዬ አልኩትኝና በቃ በዛ አለፍን፣ በእሱ አሳመንኩት ማለት ነው። ስለዚህ ዛሬ እሱ የለም፣ እንግዲህ ካሜራ ማኔ እና እኔ በመሆን ያስፈራል። ግን እውነት ማለት ስሜቶችን ስታያቸው በቃ የሆነ ትጠራጠራላችሁ፣ ሙሉ በሙሉ እርግጠኛ ባትሆኑ ትጠራጠራላችሁ። እና ደግሞ ራሴ ላይ አንዳንድ ያየዋቸው ለውጦች አሉ እና እነዛን እነዛን እያሰብኩኝ በደንብ የሆነ ሀምሳ ሀምሳ ፐርሰንት ነኝም አይደለሁም ነኝም አይደለሁም የሚለው ስሜት አለው እኔ ጋር። እና እንግዲህ ከፈጣሪ ጋር ውጤቱ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። እና አብረን ቴስት እናደረጋለን። ቴስት ማድረጊያውን ባይዘዌ ገዝቻለሁ። ከፍቻለሁኝ ምን አይነት እንደሆነ ለማየት ብዬ ከፍቻ አለሁኝ እና ቴስት እናደረግ እና አብረን ውጤቱን አብረን እናያለን ማለት ነው እንግዲህ ቆንጆ እንደሚሆን አልጠረጠም። ብቻ አብራችሁን ሁኑ። ቴስት አድርጌ ልምጣ መሰለኝ። እኔ አይደለ ካሜራማን ይ መጣ ውጤቱን እስከማየው ጨንቆኝ ነበረና፣ ውጤቱ ይላል መሰላችሁ? ሁለት መስመር ነው። ሁለት መስመር ነው እና ያ ማለት ደግሞ ፖዘቲቭ ነው። ፖዘቲቭ ማለት ደግሞ ያው ሀፒ ቤቢ እርግዝና ማለት ነው ጋይስ።

ምን ይሰማው ነበረ? ማለት በጣም ደስ ብሎኛል፣ አልጠበኩም ማለት ይሆናል። ሀምሳ ሀምሳ ፐርሰንት ነበረ ፊሊንግና አንዳንዴ ጨጓራዬንም ሲያመኝ እንደዚህ አይነት ነገሮች አጋጥሞኛል። ምግብ አልስማማ ሲሌ ምናምንና ቮሚት ያደረገኝ ነበረ ከዚህም በፊት እና ያንን ነበር የተጠራጠርኩት፣ ምናልባት ላይሆንም ይችላል ምናምን ብዬ ማለት ነው እና። እና ፈጣሪ ተመሰገነ፣ ደስ ብሎኛል። እየሙቀ ነው ግን ታውቃለህ፣ ማለት ደስታው ይሁን ጭንቀት ይሁን አላውቅም፣ ብቻ ግን ይህ ንግድ ቆይ ልቀመጥ እንግዲህ ተንቀጠቀጠብኝ። በጣም ደስ አልጠበኩም ነበረ። ይሄ ነገር ይፈጠራል ብዬ ማለት ይሆን አንዳንድ ጊዜ ራሳችሁ የምታደርጉት ጥንቃቄዎች ይኖራሉ ምናምንና፣ እግዚአብሔር ግን በቃ በስራው ትክክል ነው፣ ይሄ ነው የእናንተ ጊዜ ብሎ ፈቅዶ ማረ ሁሉ ጠፋብኝ፣ እና ከእግዚአብሔር ዘንድ ስጦታ ተሰጥቶኛል ተሰጥቶናል ብዬ አስባለሁኝ ና የእግዚአብሔር በረከት ነው ይሄ። ማለት ፈጣሪ ካልፈቀደ የሚሆን ነገር አይደለም። ይሄ በሰው ዘንድ ምናምን የሚሰራ ነገር አይደለም። የእግዚአብሔር ስጦታ ስለሆነ የሆነ ውስጤ ግን ድንግጥ ድንግጥ እያለ ነው። በጣም ደስ ብሎኛል። ምን ብዬ መናገር እንዳለብኝ አላውቅም እና እንትን ቶሎ መምጣት አለበት አብሮሽ ማወቅ አለበት ይሄንን። እና ደውዬ በጠራው ደስ ይለኛል። እዚሁ አካባቢ ነው እና መኪና ላሳጥ ብሎ የወጣው እና ማለት ሳልነግረው ነው ይህንን። ፕሬግናንሲ ቴስቱንም የገዛሁትኝ ገዝቼ አስቀመጥኩት። እና መጀመሪያ ራሴን ቼክ ማድረግ ያለብኝ ብዬ ማለት ነው። እና ከዛ በኋላ ውጤቱን ካወቅኩኝ በኋላ በነግረው ይሻላል ብዬ አሰብኩኝና ና ፕሬግናንሲውንም ቴስት ገዝቼ አስቀመጡኝ። ልክ እሱ እዚህ ታች ነው ሰፈራችን ላይ ነው መኪና ማጠቢያው ማለት ነው የሚታጠብበት እና እሱን ለማሳጠብ በወጣበት ቶሎ ብዬ ከእናንተ ጋር ለምን ቴስት አላረገውም ብዬ አስቤ ነው ይህንን ነገር ይህን አጋጣሚ ይጠቀምኩትና፣ በጣም ደስ ይላል። አንደኛው ደመቅ ብሏል፣ አንደኛው ደግሞ ትንሽ ፈዘዝ ያለ ነው። እንትኑ ማለት በደንብ እርግዝና እየገፋ ሲሄድ ነው እንደዚህ አይነት ይሄ ምልክቱ። ሁለቱም በደንብ የሚደምቀው እና ይሆናል አይደለ? ምንድን ነው ይባለው? ደንግጬ ነው። እሺ አትፍርዱብኝ። እና በደንብ እርግዝናው ወይም ደግሞ ወራት እየጨመረ ሲሄድ ሁለቱም መድመቅ ይችላል ይባላል። ሳይንስ ነው የሚለውን አይደለሁም እና እና እንደዚህ አይነት ውጤት አሳይቶኛል ግን ልደውልለት ልለት ለሱና መምጣት አለበት እኔ ብቻዬን እንዲ እየተንቀጠቀጥኩ አልችልም።